ሰላም ሰላም፣ የናርዶስ ሉቢቱ ቤተሰቦች፣ ውድ ወገኖች እንዴት አላችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅጉን በጣም ሰላም ነኝ ማለት ነው። ዛሬ እንግዲህ የት እየተገኘው ይመስላችኋል ማለት ነው? ተመልከቱ ውድ ቤተሰቦች፣ እናንተ የምትጠበቃችሁ እንደዚህ እንዳኔ ለማየት ወይም ደግሞ ይህንን ለማወቅ የምትፈልጉ ስትጓጉ የነበረ በውጭ ሀገር በዱባይ በኩዌት በኳተር በሰውዲ በተለያየ ሀገር ምትኖሩ ውድ ቤተሰቦቼ እሄን የምናፈቃችሁ እኔ አስጎበኛችኋለሁ። የተለያየ ቦታ ማለት ነውና እንግዲህ የተወለድኩበት አገሬ ማንነቴ ኩሩ አገሬ እላታለሁና እችን ትመስላለች። እግዚአብሔር መልካም ነው። እና ተመልከቱ፣ ተመልከቱ እንዴት አባቱ እንደሚያምር በጣም እጅግ ነው የሚያምረው። አያችሁልኝ? አያችሁልኝ ይሄንን በጣም ነው የሚያምር እጅግ ያምራል ማለት ነው። እጅግ በጣም የተለያየ ነው ማለት ነው እና እዚህ ጋ ደግሞ የማስጎበኛችሁ የተለያየ እንትኖችን ነው ማለት ነው። ዝር ነው ውድ ቤተሰቦች፣ እንግዲህ ሰው ሀገር ላይ እየሰራን ነው። ብዙ ብዙ እየሰራን ብዙ እንትን እያልን ነበር አይደለ አሁን ደግሞ በአገራችን ሆነን እንዲህ አድርገን መመሰረትን እንችላለን ማለት ነው እርሻ እንግዲህ የገበሬ ልጅ ሆነን ገበሬ ሰርተን በአገራችን ደግሞ የምን ውጭ ነው በቃ ይብቃን እንበላ ስደትን የሰው ሀገር እች ምንድነው የምትባለው ካወቃችሁ እስቲ ያወቀ ይሸለማል? ይሄ ምንድን ነው ይሄንን ዝር ያወቀ ሽልማት አለ ማለት ውድ ቤተሰብ እንዴት አባቱ ያምራል መሰላችሁ? ተመልከቱ፣ ተመልከቱ፣ ተመልከቱ። ወይኔ በስንት አመቴ ዝር በስንት አመቴ ዝሩ ልዮ ተመስገን፣ አባቴ እኔ ያሳየ አሁንም ደግሞ አንተን ተስፋ አድርጌ እህ ከዚህም የበለጠ ያለው ብዬ ተስፋ አድርጊያለሁ እና እንግዲህ ትንሽ ፀሐይ ስለሆነብኝ ነው እንጂ ይሄ ራሱ እጅግ በጣም የሚገርም ነው ማለት ነው። ይሄንን የሚያወቅ ይሄንን የሚያውቅ ይሄንን የሚያወቅ እውነት ይሄንን የሚያወቅ ማወቅ አለበት። በቃ ዝር ማለት ነው። ይሄ ምንድነው መቼም ሽሮ የምበላ ሽሮ የሚወድ ይሄ አይጠፋበትም ብዬ ተስፋ አደርጋለሁ። እንዳኔ ገጠሬ በህምልህ ወይኔ ወይኔ ወይኔ ወይኔ እዚህ ጋር ያ መሰረተ ነው መሰለይ ልብላ መሰለይ ልብላ ይቅር ልብላ

ይሄን ይመስላል ማለት ነው። ማንነቴን መርሳት የለብኝም፣ ማንነቴን ማወቅ አለብኝ ማለት ነው። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ። ወአይኔ ወፋችሁ የጣላች ነው። ይሄ ደግሞ የከፍቶች ነው፣ የከፍቶች ነው እንሆናችኋለን። እና ውድ ቤተሰቦች እንግዲህ እዚህ ላይ ነው የምንገኘው ማለት ነው እዚህ ጋር እዚህ ጋር ደግሞ ከያው ተዘርቷል። ነገር ግን ብዙም አይደለም። ይሄ አጠር መጠን ያለ ነውና፣ የነ ወይ ተመስገን። አሁን ደግሞ የማስታወቃቸው ቀጣይ ሊሆን ይችላል ማለት ነው። የት ነው የመጣሽው እንደ ከተማ ና እህ ከተማ እኮ አይደለም ይሄ የተወለድኩበት ሀገር ነው የማየው ያልቺ ነው እንደ እና በቃ ቻው ባይ አሁን የናርዶ ቤተሰቦች ውድ ወገኖች እንዴት አላችሁልኝ እንግዲህ አሁንም የማሳያችሁ እኔም ብቻ ተከተሉኝ ዛሬ ዝር ሂደታችን መስራት መርሳት የለብንም። ና ካሜራ መን ወደዚህ ተጠጉ። ምን ይሄ ካሜራ ካሜራመን እንደው በዝም ብዬ ነው ብረ የምለፈል። እዚህ ጋር ስንዴ ነው። ማንነታችን መርሳት የለብንም፣ መኩራት የለብንም። አገሬ የተወለድኩበት ያደግኩበት አገሬ ኢትዮጵያ። ውጭ አገር ሄድኩ ዞሬ መጥቼ አገሬን ያለሁት፣ ከእናንተ የምጠብቀው ላይክ፣ ሰብስክራይብ። እኔን አበረታፍኝ ላይ ይላል ሲደርስ ደግሞ አብረን ነው። እሺ ዳቦ ምናምን እየጋገርን ምን በላ ዳቦ ብትሉ ምን ብትሉ ስንዴ መቼም እንግዲህ የገበሬ ልጅ ያውቃል ማለት ነው። እናንተ ላይክ ሰብስክራይብ እያደረጋችሁ ብቻ አያስቀናም። በጣም ነው የሚያምረው። በጣም እጅግ ደስ ስላል እጅግ በጣም ማለት ነው እንግዲህ እኔ ቤተሰቦች አበረታቱኝ፣ ከጎኔ ሁኑ ካሜራ ምናምን ተካተለው እንግዲህ ውድ ቤተሰቦቻችን ትመስላለህ ው ዝሬ ይሄ በጣም ነው የሚያምረው። ይታያችሁ። ስድርስድማ አብረን ነው ማጭዳችን ይዘን የምናጭደው። ሰምታችኋል። ማንነታችን እንዳትረሱ እኔ ቢቱ ቤተሰቦች የሆናችሁ ያልሆናችሁ ሁሉ እዚህ ተገኙናችሁ። ይህንን ይመስላል። እንዴት አበቡ እንደሚያምር ይሄ ውስጥ ይሄ ውስጥ እንዴት እንደሚያምር ተመልከቱ። ወደዛ አድርገው እስኪ፣ ካሜራማን ካሜራማን። በጣም በጣም በጣም ደስ ይላል። በጣም እውነት ደስ ብሎኝ ዛሬ የተወለድኩ ነው መሰለኝ። በቃ ዝኖ የተዘራ እንደዚህ ሆነው እንደው እኮ የእኛ ፈጣሪ ሁነት ምነት በስመ አብ አያችሁ። ይሄን ስትናፍቁ የነበራችሁ እናንተም በሰላም እንደ እኔ ለሀገራችሁ አብቅቷችሁ እንዲህ እንድትዘሩ። ወደቀች ልጄ ወደቀች፣ ወደቀች፣ ወደቀች። ዝሬን አበላሸሽብኝ፣ አበላሸሽብኝ። ዝሬን ምንድን ነው አንቺ ዘሬን የምታበላሸሽብኝ? እና ውድ ቤተሰብ እና ውድ ቤተሰባቸው አቀ እንግዲህ ስንት መስላለች ማለት ነው፣ ይኸው ዝሬ የዘራሁት። ይሄን ይመስላል። እግዚአብሔር ደግሞ እንደዚህ እንዳሳየን በሰላም በሰላም በጤና በጤና በሰላም ያደርሰንና አድርሰን ወድማ ወድማ ወድመን ወደ ቤታችን ደግሞ የምናስገባ ያድርገን ብራብሮ አድርገን። በነገራችን ላይ የሆነች ሽንኩርት ነው፣ ቀይ ሽንኩርት ነው። ሽንኩርት ነው ማብቀልን እንችላለን ማለት ነው። አያችሁ ሽንኩርት እቺን ማብቀል እንችላለን። ያው አልነቀው ምን አላሳያችሁ፣ ሽንኩርት ነው ይሄው። ሽንኩርትም እንዲያደርገን ዘርተን መብላት መጠጣት እንችላለን። ለምን እንገዛለን? በካቤታችን በእጃችን ያለ በደጃችን ያለ እኛ መግዛት የለብንም ብራችን በማይሆን ነገር ማለቅ ማለቅ የለበትም። ስለዚህ ገጠሩም ሆነ ምንም ሆነ ወጣ ብላ መስራት ነው ያለብን። አይደለ ወይ ቤተሰቦቼ? እንግዲህ ማለት ነው። ሰላማችን ላይ ጨርሻለሁ፣ ጨርሻለሁ፣ ጨርሻለሁ። ስንት ትመስላለች? እንግዲህ በሰላም ደግሞ ያድርሰን ብያቸዋለሁ። ለነበረን ቆይታ ሁሉ አመሰግናለሁ። ወንዝኑም አስጎበኛችኋለሁ።